ሴት ልጅ ግን ማለት ነው የእውነት ነው ምላችሁ። ቤተሰቦቼ ከወደደች ወደደች ነው በቃ፣ ማንም ሰው የኔ ያለችውን ንብረት ማንም ሰው እንዲነካባት አትፈልግም። ምክንያቱም ደግሞ የእውነት ስለምታፍቅር ነው የእውነት ፍቅር ስላላት ነው። እና ሀይሚ ላይ የተረዳት ነገር ያንን ነው። ብሩኬ እኮ እንደማረግ ታቃለች በደንብ ታርቃለች። ግን ደግሞ ምንም ቢሆን ለምን አልጋውን አስደፈረ ነው በቃ። ምንም ቢሆን ስለምትወደው ነው። እንዴት የሚል ውስጧ በቃ ስለምትወደው ነው፣ በሌላ አይደለም። ያው ዛሬ ግን ያው ሶሲና ቡሩኬ ተገኝተው ያው ለቡርኬቢዩ ሀይሚ ዛሬ አትመጣም ነበረ። ፍጼን ታቆታላቸው ትግስተኛው ሰው አስታራቂው ነበረ። ይዟት የመጣውና ያው ከሶሲ ጋርም ያው ይቅርታ እንዲባባሉ ከቡሩኬ ጋርም ባለፈ ይቅርታ አድርጌ ብላ ነበር የሄደችው ያለውን ነገር ያው ሰላም እንዲወርድ ነበር ሀይሚን ይዟት የመጣው ፍፄ። ሀይሚ ግን በቃ ሌላ ነው የሆነችው። በቃ ሌላ ጭራሽ። የሀይሚ ጥለዋ ማለት ነው ቤተሰቦች በቃ ሶሲን አልወደዳትም። እውነት ለመናገር ሶሲ እንደው ከቻለች ከቻለች ቡሩኬ ጓደኛ የስንት አመት ምናምን የሚለውን ሀይሚን የሚወዳት ከሆነ የምጠላውን መጥላት አለበት የምትወደውን መውደድ አለበት። እሷም እንደዛው፣ ሀይሚም እንደዛው። ቡሩኬ የሚወደው ለመውደድ የሚጠላው መጥላት የማይፈልገውን መራቅ ነው ያለባትና ብሩኬ ነው ማድረግ ያለበት ሀይሚ ሲጀመር ሶሲን አልወደድቻትም? ለምን ጥሏ ሁሉ አልወደድቻትም ለምን እንደሆን አላውቅምና ሶሲ በዚህ አጋጣሚ ከቻለች ከህይወታቸው ብትወጣጥሩ ነው በእርግጥ ያው ብሩኬ ስንት አመት ጓደኛ ነው እያለች እያወራች ነው ግን ቢሆንም ብሩኬ ደግሞ ሀይሚን የሚወዳት ከሆነ ከሶሲ መራቅ አለበት ብዬ ነው የማስበውና ወደ መጣሁበት ቪዲዮ ስገባ ቤተሰቦቼ ሀይሚ በቃ ለሁለቱም በቃ የሆነ የለም። ያቺ ሀይሚ አይደለችም። ዛሬ የእውነት ነው ምላችሁ። ምክንያቱም ደግሞ ቡርኬ ላይ እንደዚህ የምትሆነው ስለምትወደው ነው። የፍቅር ዱላ ነው። በቃ የፍቅር ንግግር ነው ማለት ትችላላቸው። አው ሀይለኝነ የተጨመረበት ቢሆንም የፍቅር ነው። ስለምትወደው ነው። እና እውነትም እንዳለችውም ያው ክብር የሚባለው ነገር ቢሆንም ብሩኬን በዚህ ልክ ስላልጠበቀችው ነው አድርጓል። አይደለም እኮ አደርግም። ብሩኬ በእርግጥ እንደዚህ አይነት ቤተሰብ ያሳደገው ልጅ አይደለም። ጨዋ ልጅ ነው። ግን ደግሞ ስለምትወደው ይሄ ነገር ለእሷ ህመም ነው የሆነባት፣ ህመም ማለት ነው። እና ስለምትወደው ብቻና ብቻ ነው ሌላ ነገር ኖሮባት አደለም። ና ዛሬ እንግዲያው ይቅርታ አድርጌላቸዋለሁ። ከዚህ በኋላ ግን ሁለታችሁንም ማየት አልፈልግም። አንድ ላይ ሁለታችሁም የራሳችሁን ህይወት መኖር ትችላላችሁ። ከዚህ በኋላ ግን ላያችሁ አልፈልግም። ከዚህ በኋላ እንድንጠፋላችሁ ነው የፈለጋችሁት? በማለት ሀይሚ ሀይሚቾ ሳተው ሌላ ሆና ነበረ ንግግሯ። ግን በነገራችን የቤተሰቦች ሀይሚቾ መሬት ጠብ የሚላለ ነው የምትናገረው ንግግር እንደ እድሜው አይደለም፣ ጠብ አትልም። እና ሶሲን ሁሉ እስከ መደብደብ በቃ ልትመታት ሁሉ እውነት ልትመታት ሁሉ ማለት ነው። በቃ ብልጭ ነው ሶሲን ስታይ የበፊቱን ታስታውሳለች ይመስለኛል። ዳኔ ሁላችንም እናስታውሳለን። ሶ ሲ በቡሩኬ ና በአይሚወት ስገብታ ምና ላራርቃቸው እንደነበረች እናቃለን። ያ የፈረደበት ቪዲዮ ማለት ነው። ስለዛ ያም ነገር ስላለባት በቃ ሶ ሲን አልወደድቻትም። እውነት አልወደድቻትም። ና ይቅርታ ርግ ያለው ብቻ ብላ ወን ሂዱ፣ ወንኛ በማለት እንግዲህ ያው ብሩኬንም እሷንም አጥረግርጋቸው። እንግዲህ ያው ፍፄን ጎትታ ሀይሚ ይዛው ሄዳለች ማለት ነው። ያው እንግዲህ ብሩኬ ዛሬ ምንም አይልም፣ ምንም አይልም። ያው እሱ ጋር ፍቅር አለ፣ ግን ደግሞ ብሩኬ ከእንደዚህ አይነት ቪዲዮ ተቆጠበቃ ሲቀጥል ደግሞ እውነት ብሩኬ ሶሲ የምትባልን ልጅ ሀይሚ አልወደድቻትን በቃ እውነት አንተ ሀይሚን የምትወዳት የምታፈቅራት እውነት ልብ ላይ ካለች እሷ የምጠላቸውን ሰዎች መራቅ ምን ችግር አለ? ከፍቅር የሚበልጥ ነገር አለ እንዲ? ከሀይሚ የሚበልጥ ነገር አለ እንዲ? የለም። ስለዛ ያው ሀይሚ ብዙ ነገር አሳልፋ ነው ወደ አንተ፣ ባለፈ ቪዲዮ ሰምተናል። ብዙ ነገር አሳልፋ ነው አብርሽ እንኳን ከአንተ ጋር እንድትሆን የማይፈልግበትን ጊዜዎች ሁሉ አልፋ ነው ወደ አንተ የመጣችውና አንተ ደግሞ እሷ ማትፈልጋቸውን ሰዎች በመራቅ እሷ ማንተ ማትፈልጋቸውን ሰዎች በመራቅ ፍቅራችሁን ብታለመልሙ ነው እኛም ደስ የሚል ማለት ነው። በተረፈ ደግሞ ያው ሙዚቃው የእውነት በኮሜንትም ጽፍ ያለው አንጀት ይበላል። ሀይሚ ያንተ ብቻ ናት፣ ቅመሟ ያንተ ብቻ ናት። መቼም የሌላ ሰው አትሆንም። አንተ መቼ የሌላ ሰው አትሆንም። ያው እሱ ያጣመረውን እሱ ነው እንጂ ማንም ማለያየትም ማገናኘትም አይችልምና ሀይሚ ደግሞ እንዲህ እምትሆነው ልትረዳት ይገባል። ብሩኬ ስለምትወድ ነው ጌታን በጣም ስለምትወድ የሌላ ሰው ትሆንብኝ እንትን አለ አይደል፣ የምትወዱት ሰው ማንም ሰው እንዳይባቸው አትፈልጉ ማለት ያ ስሜት ነው እንጂ ያው እንደማታረገው መቶ ፐርሰንት አይምሮዋ በደንብ ታውቃለች። ግን ደግሞ የሷ የሆነውን ነገር ማንም ሰው በፕራንክም በቀልድም አንተ አጠገብ እንዲጠጋ ስለማትፈልግ ስለምትወድ ነውና ሀይሚቾን ቀመማን ተረዳት ብሩ።

ብዙም አትናደድባህ ማለት ነው። በነገራችን ያው ነገሮች ይስተካከላሉ። ሀይሚቾ ቅመሟ ይቅርታ አድርጌለት በብሩኬ የማይጨክል ልብ እንዳለሽ በደንብ እናቃለን። ስለምትወጁ ማለት ነው ግን ስለምትወጁ አትጠዩ ማለት አይደለም። ወደፊት ብሩኬም እንደዚህ አይነት ፕራንኮችን ከአንድ ም ሁለት የተናግር ያለው መጠንቀቅ አለበት። የእውነት ፍቅራቸውን ያቀዘቅዛል ያደበዝዝ እንደዚህ አይነት ፕራንክ ያስጠላል። ደግሞ የምትወዱ ሰው ከሌላ ሰው ጋር ያናዳል። አንድ ክፍል ውስጥ አስባችሁታል። ጌታ እኔም በአይሚ ቦታ ብሆን ስሜቱ ለእኔ ያ ነው የሚሆነው እግዚአብሔር ነው ምላችሁና፣ ሀይሚም ያ ቡሩኬን ስለምትወድ ማንም ሰው እንዳይባ ስለማትፈልግ እንጂ ቡሩኬ እንደዚህ አይነት ተልካሻ ነገር እንደማረግ በደንብ አይምሮ ያውቃል። ለወደፊት ደግሞ ትምህርት ሆኖት ከንደዚ አይነት ነገር እንዲጠነቀቅም ነው ይህንን እያደረገች ያለችው እንጂ ሙሉ ለሙሉ ያው ቡሩኬን ትለየዋለች ማለት አይደለም። ቅመሟ ይቅርታ እንደምታደርግለት ተስፋ እናደርጋለን። ሲቀጥል ደግሞ ያው ፍጼ እንደሚያስታርቃችሁ እንደሚያስማማችሁ፣ ሁለተኛ እንደዚ አይነት ፕራንክ እንደማይደገም ያው አዲስ ቪዲዮ እንጠብቃለን። አንድ ሆናችሁ ወደ ድሮ ፍቅራችሁ ተመልሳችሁ እንድትመጡልን ነው እኛ የምንፈልገው። ሀይምቾ የእኔ ቆንጆ ማለት ነው። ቤተሰቦች ቪዲዮ አን ላይክ አድርጉ። ቤተሰብ ያልሆናችሁ ቤተሰብ አድርጉ፣ የኔ ምርጦች።